በስም አብ ወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 22፣ በዚህች ቀን ብልህ ጥበበኛ የሆነ ቅዱስ ወንጌላዊ ሉቃስ በሰማይትነት አረፈ። ይህም ቅዱስ የከበረ ወንጌል ከመዝገባቸው ከሰባ ሁለቱ አርድእት ውስጥ የተቆጠረ ነው። እርሱም ወንጌልን ስለማስተማር በሥራው ሁሉ ሐዋርያ ጴጥሮስንና ጳውሎስን የሚያገለግላቸው ሆነ። ለታኦፊላ ወንጌልና የሐዋርያትን ዜና የጻፈ ሉቃስ ነው። ቅዱስ ጴጥሮስና ጳውሎስም ከተገደሉ በኋላ በሮሜ ሀገር የሚያስተምር ሆነ። በቀናች ሃይማኖትም ይጸኑ ዘንድ ለምእመናን መልእክትን ይጽፍ ነበረ። ስለዚህም ጣዖት አምላኪዎች ጋራ በመስማማት አንድ ምግባር ፈጠሩ። በንጉስ ኒየሮን ፊት ቁመው ስለ ሐዋርያው ሉቃስ እንዲህ ብለው ጮሁ፣ ይህ ሉቃስ ብዙዎች ሰዎችን በስራዩ ወደ ትምህርቱ አስገባቸው። ንጉሥ ኒየሮንም ወደ ፍርድ አደባባይ ሉቃስን አቅርቡ እንዲያቀርቡትም አዘዘ። ሐዋርያ ሉቃስም ከዚያ ዓለም መውጫው እንደደረሰ በመንፈስ ቅዱስ አውቆ ወደ ባህር ዳርቻ ሄደ። በዚያም አሳ የሚያጠምድ አንድ ሽማግሌ ሰው አገኘ። መጻሕፍቱንና ደብዳቤውን ሰጠው ወደ እግዚአብሔር መንገድ መርተው ያደርሱ ሀልና እሊህን መጻሕፍት ተጠብቃቸው አለው። በንጉስ ኔሮንም ፊት ቀርቦ በቆመ ጊዜ ንጉሥ በስራይህ ሕዝቡን የምታስት እስከመቸ ነው አለው? ቅዱስ ሉቃስም እኔ ለሕያው እግዚአብሔር ልጅ ለጌታ የኢየሱስ ክርስቶስ ሐዋርያ ነኝ እንጂ ስራየኛ እንኳን አይደለሁም ብሎ መለሰለት። ንጉሥ ኔሮንም ሁለተኛ እንዲህ አለው፣ እየጻፈች ሰዎችን የምታስት ይች እጅህ እኔ እቆርጣታለሁ። ይህንንም ብሎ የቀኝ እጁን እንዲቆርጡ አዘዘ። ቆረጡትም ጊዜ ንጉሥ፣ ወይ እኛ የዚህን ዓለም ሞት እንደማንፈራ እወቅ፣ ነገር ግን የጌታይንና የፈጣሪየን ኃይሉን ታውቅ ዘንድ አሳይሃለሁ። ይህንንም ብሎ የተቆረጠች የቀኝ እጁን በግራ እጁ አንስቶ የተቆረጠችበት ቦታዋ ላይ አገናኝቶ እንደ ቀድሞዋ ደህነኛ አደረጋት። ከዚህ በኋላ ለያት። በዚያንም የነበሩ አደነቁ የሰራዊት አለቃውና ሚስቱ፣ ብዙዎች ሰዎች ክብር ይግባውና በጌታችን ኢየሱስ ክርስቶስ አመኑ። ቁጥራቸውም አራት መቶ ሰባ ሰባት ነፍስ ሆነ። ንጉሱም ከቅዱስ ሉቃስ ጋር ራሶቻቸውን እንዲቆርጡ አዘዘና ቆረጧቸው። የምስክርነት አክሊልንም በመንግስተ ሰማያት ተቀበሉ። ከዚህ በኋላ የቅዱስ ሉቃስ ስጋ በማቅ አበይት ውስጥ አድርገው ወደ ባህር ጣሉት። በእግዚአብሔርም ፍቃድ ወደ አንድ ደሴት ደረሰ። ምእመናንም አግኝተው ወስደው ገነዙት በአማረ ቦታም አኖሩት። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ሐዋርያ ጸሎት ይማረን፣ በረከቱ ከእኛ ጋር ትኖር ለዘላለሙ አሜን። ጥቅምት 22 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱስ ሉቃስ ወንጌላዊ ሐዋርያ፣ ቅዱስ ሲላስ አረጋዊ የቅዱስ ሉቃስ ረድእ፣ ቅዱስ ታኦፊላ። 477 ሰማዕታት የቅዱስ ሉቃስ ማህበር። ወርሃዊ በዓላት ቅዱስ ኦራኤል ሊቀ መላእክት፣ ቅዱስ ደቅሲዮስ የእመቤታችን ወዳጅ፣ አባ እንጦንስ አበ መነኮሳት፣ አባ ጳውሊ የዋህ፣ ቅዱስ ዮልዮስ ሰማይት። የከበርክ ቴዎፊሎስ ወይ ከመጀመሪያው በዓይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉልን በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን በየተራው ለማዘጋጀት ስለሞከሩ፣ እኔ ደግሞ ስለተማረከው ቃልህ ስለተማርከውም ቃልህ እርግጡን እንድታውቅ በጥንቃቄ ሁሉን ከመጀመሪያው ተከትዬ በየተራው ልጽፍልህ መልካም ሆኖ ታየኝ።